ዛሬ ደግሞ ወደ ሰሜን አቅንተን የትግራዩን ኮከብ ድንቅ የኢትዮጵያ ልጅን እናያለን። የምን ማራዶና የምን ፔሌ ፔሌ እኛም ሀገር አለ። ገብረመድህን ኃይሌ የተባለለት ድንቅ ባለተሰጡ የእግር ኳስ ኮከብ። ስለ ኢትዮጵያ እግር ኳስ ስናወራ አንድ ስም ከፍ ብሎ የሚነሳው ገብረመድህን ኃይሌ ነው። በመጀመሪያ ድንቅ የእግር ኳስ ተጫዋች ሆኖ በሀገር አቀፍ ደረጃ ለአመታት ወደፊት በመጫወትና በመቀጠልም የተከበረ እና ውጤታማ እግር ኳስ አስተዳዳሪ ወይም አሰልጣኝ ነው። ገብሬ ስሙን እያሳጠረ ብዙዎችን ሊጠሩት እንደሚመርጡ በኢትዮጵያ እግር ኳስ አድናቂዎች ዘንድ የሚታወቀው በልዩ የእግር ኳስ ብቃቱ እና በክለቦች ውድድር ወይም በኢትዮጵያ እግር ኳስ አፍቃሪዎች ዘንድ በጣም ይታወቃል በነበረበት እና በሀገር አቀፍ ደረጃ በተለይም በሴካፋ በ1987 ዓ ም ዝነኛውን የሴካፋ ድል ምክንያት በማድረግ የኢትዮጵያን በአህጉር አቀፍ ደረጃ ድል ተቀናጅታለች በ1964 ዓ ም በሶስተኛው የአፍሪካ ዋንጫ ሀገራት ኢትዮጵያ ብቸኛውና የመጀመሪያውን የአህጉራዊ ድሏን ያነሳችው ዋሊያዎቹ ተቀናቃኛቸውን ግብፅን ቡድን አራት ለሁለት አሸንፈው በቀድሞ አጼ ኃይለ ሥላሴ ፊት ተጨማሪ ጊዜ የፈጀውን መራር ትግል ተከትሎ ነበር። ከዚያ ጊዜ ጀምሮ የኢትዮጵያ ደጋፊዎች በአህጉራዊ ደረጃ ምንም እንኳን ማንኛውንም አይነት ድል ማምጣት ማንኛውንም አይነት ድል ለማጣጣም ከሁለት አስርት ዓመታት በላይ ለመጠበቅ ነበረባቸው። ገብረመድህን ኃይሌ በእግር ኳስ፣ ቅርጫት ኳስ እና ቴኒስ ጎን ለጎን በአገር አቀፍ ደረጃ የተጫወተ ታላቅ ሁለገብ ስፖርተኛ ብቻ ሳይሆን በጣም ቀላል፣ ጨዋ፣ ተግባቢ ሰው ነው፣ በስኬቱ የማይኮራ ወይም የሚኮራባቸው። እሱ ከማንም ጋር ለመነጋገር ዝግጁና ፈቃደኛ ሲሆን በአጠቃላይ ለአድናቂዎቹ ትልቅ ክብር አለው። እዚህ ልሄድ እንግዳ ሆኜ መገኘት በጣም ደስ ብሎኛል ይላል ገብሬ። ቃለምልልስ በሚከተለው ቀርቧል። ገብሬ ኢትዮጵያ ታላቅ ስፖርተኞች እና የሴቶች ቤተሰብ እና በእግር ኳስም አለም ላስመዘገበው ነገር ጠንቅቀው ያውቃሉ። እግር ኳስ ለምን ያህል ጊዜ እና ለየትኞቹ ክለቦች ተጫውተዋል? የሶስት የተለያዩ ክለቦችን በመያዝ እና የኢትዮጵያ ፕሪሚየር ሊግን በማሸነፍ የመጀመሪያው አሰልጣኝ ታሪክ በመስራት ችሏል? ክብሯን አድማጮች ና ተከታዮች በዩቲዩብ ገጽ ላይ ላይክ ሰብስክራብ፣ ሼር እያደረጋችሁ ተቀላቀሉልኝ። ችኋለሁ። ሰላም ሁኑ።